ቦርከናና ክረምት የቃሉ ወረዳ በአማራ ክልል በደቡብ ወሎ ዞን ከሚገኙ 24 ወረዳዎች ውስጥ አንዱ ነው። ወረዳው በሰሜን ተወለደሬና ወረባቦ፣ በደቡብ የኦሮሚያ ብሔረሰብ አስተዳደር፣ በምስራቅ ባቲና አርጎባ፣ በምዕራብ ደሴ ዙሪያ ዋስኑታል። ከ218791 ህዝብ በላይ በወረዳው በከተማና ገጠር ይኖራል። የህብረተሰቡ ዋና መተዳደሪያ ግብርና ሲሆን ተስማሚ የአየር ንብረትን የያዘ በመሆኑ የሰጡትን የሚቀበል ለም አፈር ያለበት ወረዳም ነው። የቃሉ ወረዳ ሁሉንም አይነት የአየር ንብረቶች የያዘ ሲሆን የተለያዩ የሰብል አይነቶችንና አትክልትና ፍራፍሬን በስፋት ይመረታል። የወረዳውን ህብረተሰብ በማህበራዊ ኢኮኖሚያዊና ፖለቲካዊ የመልካም አስተዳደር ጥያቄዎችን ምላሽ ለመስጠትና ተጠቃሚነትን ለማረጋገጥ የወረዳው አስተዳደር በቁርጠኝነት እየሰራ ይገኛል። በመሆኑም የህብረተሰቡ የህይወት ፈተና የሆነውንና የረጅም ዓመታት ጥያቄ የነበረውን የቦርከና ወንዝ ድልድይ ይገባልኝ ምላሽ ለመስጠት በተደረጉ በርካታ ጥረቶች የግንባታ ይሁንታን አግኝቶ ስራውን ለመጀመር የቅድመ ዝግጅት ተግባራት ተጠናቀዋል። የቦርከና ወንዝ ከሀርቡ ከተማ በቅርብ ርቀት የሚገኝ በርካታ ቀበሌዎችን ከማገናኘትም አልፎ ወረዳን ከወረዳና የአዋሽ ኮምቦልቻ ሐራ ገበያ የባቡር መስመርን ጭምር የሚያገናኝ ትልቅ ወንዝ ነው። እናም ወርሃ ሰኔ ሲገባደድ፣ ሰማይ ደመን ሲል፣ ክረምቱ ሲገባ ቦርከናና ክረምት ሲገናኙ የተናፋፈቀ መገናኘት አይችልም። የታመመ መታከም፣ የወሊድ አገልግሎት የሚሹ እናቶች በሰላም መውለድ ይናፈቃቸዋል። በጥቅሉ ምንም አይነት ማህበራዊ አገልግሎቶች ይቋረጣሉ፣ የህብረተሰቡ ኑሮም ይስተጓጎላል። ብሎም ባሳለፏቸው የክረምት ወራትም በጎርፍ ተወስደው ያጧቸውን ዘመዶቻቸውንና እንስሶቻቸውን የኋሊት በማስታወስ ጊዜም በትካዜ መግፋት የህይወታቸው አንዱ ገጽታ ነበር። አሁን ላይ ግን ቦርከና እጅ ሰጥቶ በላዩ ላይ መንገድ ሊሰራበት ቀን ተቆርጦለት በኢንተርፕራይዝ ለተደራጁ ለቱኤም ኢንጂነሪንግ የቦታ ርክክብ ተደርጓል። በርክክብ ስነ ስርዓቱ ላይ የአካባቢው ነዋሪዎች የቦርከና ወንዝ መሸጋገሪያ ድልድ ባለመሰራቱ ለበርካታ እንግልትና ኪሳራ ይገጥማቸው እንደነበርና አካባቢው ለመስኖ ስራ ምቹ በመሆኑ የተለያዩ ምርቶችን አምርተው ወደ ገበያ ለማቅረብ ፈተና ሆኖባቸው መቆየቱን ተናግረዋል። በአብዛኛው ደዋ ጨፋ የአትክልት ቦታ ነው። ደሴ ዙሪያ የጥራጥሬ ቦታ ነው። አብልኮ ደሴ ዙሪያ ጥራጥሬ ተጫነ፣ አትክልት ተጫነ። ቦርከና አፋፍ ላይ እየመጣ ብዙ ሰው ያልቅ ነበር። ለምሳሌ በዛንኛውን ስርዓት ማቀው እየዋኝ እያለ እንድሪስ የሚባል ዜሮ አርባ ሁለት ተወላጅ ከዚህ መወሰዱን እናቃለን። ወላጆች ወሊድ በተለይ ይሞት ነበር። የድልድዩ አለመሰራትም ለበርካታ ሰዎችና እንስሳት የህይወት መጥፋት ሆኖ መቆየቱን ነዋሪዎች አክለው ተናግረዋል። የሚገርምስ ነገር ይሄ ድልድ ጎርፉ ሲሞላ በጣም ብዙ ሰዎችን ከብቶችን፣ በጎችን፣ ላሞችን፣ ግመል ይወስድ ነበር። የሚገርም በየአመቱ ማለት ነው። በየአመቱ ሁለት ሰው ሶስት ሰው ሳይወሰድ ቀርቶ ድልድዩ በመሰራቱ ከፍተኛ ደስተኞች ነው። አምስት ቀበሌዎችን ያገናኛል። አልብኮ ወረዳን፣ ደዋ ጨፋ ወረዳን፣ ደሴ ዙሪያ ወረዳን፣ ቃሉ ወረዳን የሚያገናኝ ድልድዩ ይሄ ድልድይ በመሰራቱ ማለት የብዙ አመት ጥያቄያችን ስለነበረ ዛሬ ደግሞ ክልሉ ይሄ ምላሽ በመስጠቱ ከፍተኛ ደስተኞች ነን። የቃሉ ወረዳ አስተዳዳሪ አቶ ሙሁድን አህመድ የቦርከና ወንዝ በርካታ ቀበሌዎችንና ወረዳን ከወረዳ ጭምር የሚያገናኝ በመሆኑ ክረምት በሚሞላበት ወቅት የሚደርሰውን ሰብአዊና ኢኮኖሚያዊ ጉዳት ቀላል ባለመሆኑ የክልሉ መንግስት ምላሽ በመስጠቱ ከፍተኛ ምስጋናቸውን አቅርበው ለግንባታው መጀመር የቦታ ርክክብ መደረጉ እንዳስደሰታቸው እና በአጭር ጊዜ ስራው እንዲጠናቀቅ ከሶስተኛ ወገን ቦታውን የማጽዳትና ከወረዳ የሚጠበቀውን ሁሉ ለማድረግ ዝግጁ ነን ይላሉ። ይሄ ድልድይ ጥያቄ እንደሚታወቀው የቃሉ ህዝብ የዘመናት ጥያቄ ነው። ህዝቡ ለዘመናት ሲጠይቅ የቆየው በጣም በርካታ ጉዳት ያደርስበት ስለነበር ነው። ምርቱን ወደ ገበያ ማቅረብ አይችልም ነበር፣ ላለፉት ረጅም አመታት። ከዛም ባለፈ በበጋ በክረምት በርካታ የሰው ኃይል ከገጠር ወደ ከተማ ሲሻገር ከከተማ ወደ ገጠር ሲሻገር ሲወስድ ነው የቆየው። ጎርፍ ሲወስድ በጎርፍ ህይወቱን ሲያጣ የነበረ ማህበረሰብ ወደ ኋላ መለስ ብለን ከቆጠር ነው በርካታ ነው። ስለዚህ እነዚህ ሁለትና ሌሎች ተጨማሪ ምክንያቶች መሰረት አድርጎ ከፍተኛ ጉዳት እያደረሰበትም ስለነበር ማህበረሰቡ ድልድይ ግንባ ቦርከና ወንዝ ላይ የሚል ረጅም ጊዜ ጥያቄ የነበረው ዛሬ ላይ ጥያቄውን የክልሉ መንግስት ሰምቶ ምላሽ ሰጥቶታል። ከወረዳ በኩል የሚጠበቁ ጉዳዮችን በሚመለከት አንደኛው ሶስተኛው ወገን ኢሹ ነው። በፊት ለፊት እንደምታዩት የመንግስት መሬት ነው፣ የአርሶ አደር መሬት በብዛትም አይነካም። በዚህ በኩል በከተማው በኩል የተወሰኑ መሬቶች ይነካል። ይሄንን በሳምንት ውስጥ የቆጠራ የልኬታ ስራ ያስፈልገው ስለሚያስፈልገው ለማስለቀቅ ቆጠራና ልኬታን ጨርሰን በሳምንት ውስጥ ማጠቃለል እንችላለን። ይሄ ጥያቄ ተመልሶልን በወረዳ አቅም የሚፈቱ ለወረዳ የሚሰጡ የቤት ስራዎችና ጥያቄዎችን በሙሉ አቅም በፈቀደ ሁላችንም ርብርብ አድርገን ከአመራው እስከ ባለሙያ በአጠረ ጊዜ አሟልተን ድልድዩ ባጭር ጊዜ እንዲሳካ ርብርብ እናደርጋለን። ድልድዩም በዚህ መንገድ ተፈቅዶልን ዛሬ ሳይት ርክክብ ስላደረግን እንደ ቃሉ ወረዳ አስተዳደር ምክር ቤት ከፍ ያለ ደስታ ተሰምቶናል። ህዝቡ እንዲሁም በዛልክ ከፍተኛ የሆነ ደስታ ነው የተሰ ለድልድዩ ግንባታ ከክልል መንገድ ቢሮ በተገኘ የ41 ሚሊዮን 400 ሺ ብር በኢንተርፕራይዝ በተደራጁ ተቋራጭ እንዲሰራ ከ2016 ዓ.ም አጋማሽ ወደ ስራ እንዲገቡ ተደረገ። የግንባታ ሂደቱ በተፈለገው ፍጥነትና ጥራት መጓዝ ብሎም የነበረውን ከፍተኛ የውሃ መጠን አቅጣጫ ማስቀየር ባለመቻሉ እና ለሌላ ተቋራጭ ለመስጠት አስገዳጅ ሁኔታ በመፈጠሩ ሁለታው ተቋርጦ በቢሲኤም ኢንጂነሪንግ እንዲገነባ ተሰጠ። ድልድዩ 50 ሜትር እርዝመት፣ 8.8 ሜትር ቁመት፣ የእግረኛ መንገድን ጨምሮ 8.1 ሜትር ስፋት ያለው ሲሆን ግንባታው በተያዘለት ጊዜ ለማጠናቀቅ ሙሉ 24 ሰዓት በመጠቀም በትኩረት እየተሰራ መሆኑን በዩሮፕ የተደራጁ የጥቃቅንና አነስተኛ ማህበራት የቢኤስሲኤም ኢንጂነሪንግ ዋና ስራ አስኪያጅ አቶ እንድሪ ሲማም ተናግረዋል። በታቀረለት ጊዜ ለማስተካከል 24 ሰዓት እየሰራ ነው ያለው፣ ለሊትም ቀንም ማለት ነው። ይሄ ደግሞ ቢሹ ተቋራጭን አማካሪውን ከክላይንት ሳይድም እኛ ባለሙያ ዝ ተመድጎ እየተቆጣጠርን ነው ያለው ማለት ነው። ስለዚህ እንደሚታወቀው የህብረተሰብ ጥያቄ ያለበት ፕሮጀክት ነው። ይሄን የህብረተሰብ ጥያቄ ባጭር ጊዜ ውስጥ አጠናቀን ለመመለስ ነው እየሰራ ነው ያለው ማለት ነው ስለዚህ በተቀመጠለት ጊዜ ውስጥ አጠናቀን እናስረክባለን ብለን ነዋሪዎቹ ግንባታው ሰጀምሮ በዓይናቸው በማየታቸው በተሰበረ ልባቸው እንባባ ቀረራ ዓይናቸው መልከት እያሉ አሁን ላይ ምን ነው እንደገና በተወለድኩ ይላሉ ከደስታቸው ብዛት። እኔ ዛሬ በእውነት እድሜን እንደገና ነው የምለምነው፣ ከእውነት በሌላ እንትን ሳይሆን ይሄ የመሰረት ድንጋይ መጣል ማለት ዛሬ ወደ ተግባር ከተገባልን ሶስት ወረዳዎች ከቃሉ የተሸረፈ አምስት ቀበሌዎች፣ ከደጋጋ አብልኮ፣ ደሴ ዙሪያ፣ ደዋጭ፣ ፈቆረኛ ሶስቱን ቀበሌ የሚያገናኝ ድልድይ ዛሬ ሀርቡ እንደገና ታደሰች ነው በእውነት። የአማራ ብሔራዊ ክልላዊ መንግስት ወይም የደቡብ ወሎ ዞን ቃሉ ወረዳም ሆነ በዚህ ትግል በዚህ ወቅት በዚህ ሰላም በተነሳበት ሰዓት ይሄ መሰረት ድንጋይ ወራባና ሀርቡ መሻገሪያ ላይ መሰራቱ ለህፃናትም፣ ለአዛውንትም፣ ለሴቶችም፣ ለሁሉም በጣም በጣም ትልቅ ነገር ነው። በጣም ደስታ ለመናገር ያቅታል። የቦርከና ውሃ ብዙ ጊዜ ሲያንገላታ ኖሮ ነበር። ብዙ ህዝብ አልቋል። ብዙ እንስሳ አልቋል። ብዙ ህፃናቶች እንትን ማነው ወላጆች በነፍሰ ጥርነታቸው ብዙ አልቀውብናል። ወደ ሰባ ሁለት ዓመት ይሆነኛል። ብዙ ነፍሰ ጥር ሲንገላታ የነበረበት ነው። አሁን ግን በጣም በጣም በጣም ደስ የሚል ነው። በጣም ደስ የሚል ይሄ ልማት ለብዙ ውሃኑ በከፍተኛ ደረጃ ጠቃሚ ነው። አላ እንደ ፈጣሪ አላህ ዛ አድርሶ በአይና ያየ ሰው እንዴት አልደለኛ ነው። እጅግ በጣም ደስ ይላል። በጣም ደስ የሚል ነገር ነው። ያው ቦርከና በጣም አስቸጋሪ ውሃ ነበር። ብዙ ህዝብ ከማስተላለፉ የተነሳ ወደ አብልኮ ደሴ ዙሪያ ወደ ላይ የሚቃኑ ብዙ ህዝቦችን በአመት ይገብራል። ግብሩ አልተገበረም የሚባል ትልቅ አደጋ የሚያደርስ ውሃ ነበረ። አሁን ግንባታው እዚህ በመድረሱ እጅግ በጣም ደስተኞች ነን። በአሁኑ ሰዓት ይህን በማቴን በጣም ደስ ይላል። ይሄ ልማት ከባድ ነው። ወደፊት የቆመ ሰው ደግሞ ትልቅ ደረጃ መድረሱ በጣም ነው። ልጆቻችን ከትምህርት ቤት ተቋርጦ ነበር። እናትና ላይ ተነጣጥሎ ነበር። ሰው ሲሞት አንቀባበርም ነበር። ብዙ ችግር ነበረበት ይሄ እና በአሁኑ እዚህ ደረጃ መድረሱና እኔ ማቴ እኔም እዚህ እድል አሁን አቅርቦ ማሳየቱ በጣም ትልቅ ደረጃ ነው ያለው። ብዙ መሻይኮችም ነበሩ የድሮ ትላልቅ ሰዎች ብዙዎቹም ነበሩ። ሰው ሲሞት ጀናዛ ለመስገድ እንኳ እዚህ ወደዚህ ዳሩ ላይ ቆመው ነበር የሚሄዱት አይገናኙም ነበር። አሁን ተገናኛኘን። አሁን ለእድሜ ብቻ ነው በራሴ እንትን እምለው ሁላችሁም እድሜ ስጠንና እድሜ ያቆየን እንጂ ትልቅ አበባ ትልቅ ደስታ ነው የታየኝ። እኔ በራሴ በኩል ምን ለመናገር እንትን ይላል ሆዴ ውስጥ እያለ እንትና አለኝ ያስለቅሳል። ይህ ትልቅ እድል ለሆን አለሁ። ከእንግዲህ የህብረተሰቡ የዘመናት ችግራቸው ተቀርፎ የሚፈልጉትን ማህበራዊና ኢኮኖሚያዊ አገልግሎት በሚፈልጉት ጊዜና ሰዓት ማግኘት የሚችሉበት ቀን ደርሶ እነሆ ሊመረቅ ቀናት ቀርተውታል። በጥቅሉ የቦርከና ወንዝ የመሸጋገሪያ ድልድይ በርካታ ጊዜያዊና ቋሚ ሰራተኞች የተሳተፉበት ከ50 ሚሊዮን ብር በላይ ወጪ የሆነበት እጅግ በማርና በሚያስደስት መልኩ በጥራት ተጠናቋል።